በደም ፕሮቲን የበዛበት ምሳ ወይም ላንች ነው። እዚህ ጋር አሁን እየሰራውኝ ያለሁት ጾም ስለሆነ ፕሮቲን ማግኘት ትንሽ ከበድ ይላል። ስጋና ቺክን ምናምን ስለማንበላ ይሄኛው ፕላንትና ባቄላ ዘፍዝፌ አስቀምጬ የነበረ ትንሽ ለስለስ እንዲል እና እዚህ ጋር ጠላዋለኝ። ባቄላዋን የተዘፈዘፈ ቢንስ ነው ን እንደለብጠዋለኝ መጥበሻ ላይ ከዛ በኋላ

ትንሽ ጁሲ ነገር እንዲሆን አደርግበታለሁ። ከዛም ውሃ፣ የራሱን ውሃ ትንሽ ጨምርበታለሁ እና ሶልት። ይህንን ለአምስት ደቂቃ ምናምን ኩክ ከወጣ በኋላ ከአምስት ደቂቃ ኩክ ካረገ በኋላ ይህንን ይመስላል። ቢንሱን መጀመሪያ ላይ ኩክ አርጋችሁ ስፒናችሁን ትንሽ መጨረሻ ላይ መጨመር ትችላላችሁ፣ ስፒናችሁ እንዳይበስልባችሁ ቶሎ። ስለዚህ አሁን እስቲ ልቅመሰው እም ሶ ጉድ